ሰላም ጤና ይስጥልን። ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ በሽፎን ቪዲዮዎች መተናል ጠፍታችኋል። ሽፎን ላይ እያላችሁን ነበር። ዛሬ ደግሞ በሚያማምሩ አዳዲስ የሽፎን ጨርቆች እና ተሰርተው ደግሞ አልቆላቸው ምን እንደሚመስሉ እያሳያችሁ አብራችሁ ቆያለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይሄ የምታዩት ሽፎን በስድስት ሜትር የተሰራ ሽፎን ነው። እንደምታዩት በጣም ነው የሚያምረው። ደሰፊ ነው። አርበሰፊ ነው ከዛ ላይ ደግሞ ስድስት ሜትር ሲሆን እንደዚህ እንደምታዩት በጣም ስፍት ብሎ በአማረ ሁኔታ ተሰርቷል ማለት ነው። ባለ አንድ አስመራ እንደምታዩት ባለ አንድ አስመራ አድርገን የሰራ ነው። እዚህ ጋር ደግሞ ደረጃዎቹ ለሽፎኑ በጣም ውበትን አላብሰውታል። እዚህ ጋር እጅጌው ላይ ያለው ስታይልም ወጣ ያለ ስታይል ነው። እንደምታዩት በጣም ነው የሚያምረው። ይህንን ሽፎን እኛ ጋር በስድስት ሜትር ሆኖ ተሰርቶ እስከ ነጠላው ድረስ 5500 ነው የምታገኙት። ሜትሮቹ ሲቀንሱ ደግሞ ዋጋውን በዛው ላይ ይቀንሳል ማለት ነው። እንደዚህ ስፍት አድርጋችሁ መልበስ ከፈለጋችሁ ደግሞ በአምስት ሺህ አምስት መቶ እኛ ጋር ዝንጥ ማለት ትችላላችሁ ቆንጆ ነጠላ አለው። እንደምታዩት በዝርዝር ነጠላ ነው የተሰራላት ከስተመራችን እንደዚህ ጣል ስታደርጉበት ነጠላ ደግሞ ሽፎኑ እንደዚህ በጣም ያምራል ማለት ነው። ይሄንን ሽፎን እኛ ጋር በአምስት ሺህ አምስት መቶ ብር ብቻ ነው የምታገኙት። ለልጆችም ደግሞ ማሰራት ከፈለጋችሁ ልክ እንደዚህ አንድ አይነት ከእናትየዋ ጋር መሰራት ይችላል ማለት ነው። ለወንዶችም ደግሞ ማሰራት ከፈለጋችሁ ልክ እንደ ሀበሻ ቀሚስ እዚህ ጋር የተወሰነ ፓርቱ ወጥቶ ተለጥፎላቸው ማች ማድረግ ትችላላችሁ ማለት ነው። ስለዚህ ለፕሮግራሞች ለግዓት ወይንም ክርስትና ሲኖርባችሁ ሙሉ ኮምፕሊት ማሰራት ይቻላል ማለት ነው። ለቤተሰብም ለወንድም ለሴትም አድርገን እንሰራለን። እንደዚህ የሚያማምሩ ሽፎኖችን ኦርደር ማድረግ ከፈለጋችሁ ስልካችን ባዮ ላይ ያለ፣ ደውሉልን። ይሄ የምታዩት ሽፎን ደግሞ በአምስት ሜትር የተሰራ ሽፎን ነው። ከለሩ አያምርም። ይሄ አብሽ ከለር የሚባለው አይነት ከለር ነው ያለው። ዲዛይኖቹ በጣም ነው የሚያምሩት። እንደምታዩት ቆንጆ ዲዛይን አለው። በአንድ አስመራ አድርገን ሰርተናል። እነዚህ የሽፎን ጨርቆች አርባቸው ጠባብ ስለሆነ በአምስት ሜትር ነው ሚኒመም የሚሰራው። ከፍ ብሎ መሰራት ይችላል ይሄንን የሰራ ነው ግን አምስት ሜትር ጨርቅ ነው። ሰፋ ብሎ እንዲሰራላችሁ ከፈለጋችሁ ደግሞ ስድስት ሜትርን መጠቀም ይቻላል። ዲዛይኑን በዚህ መልኩ አድርገን ሰርተናል። እናንተም ደግሞ የምትፈልጉትን የዲዛይን አማራጮች አዛችሁ ኦርደር ማድረግ ትችላላችሁ። እንደምታዩት ጀርባው ላይ ልክ እንደዚህ ለላ ያለ ላስቲክ አለው፣ ዚፐርም አለው ልክ እንደዚህ ደግሞ ቀበቶም አለው ማለት ነው። ስለዚህ ከሀገር ውጭ ሆናችሁ የምታዙን ከስተመሮቻችን ሳይዝ ያን ያክል አያስጨንቃችሁም ማለት ነው፣ የወገብ ሳይዝ ምክንያቱም ሶስቱንም ኦፕሽኖች ስለምንጠቀም ለአለባበስና ሳይዝ ለመገመት ይቀላል ማለት ነው። እጅጌውንም በዚህ መልኩ አድርገን ሰርተነዋል። እዚች ጋር ትንሽዬ የምትሰበሰብ ላስቲክ አድርገንባታል። ከፍ አድርጋችሁን መልበስ ትችላላችሁ ማለት ነው። ይህንን ሽፎን እኛ ጋር በአምስት ሜትር ተሰርቶ ስድስት ሺህ ብር ብቻ ነው የምታገኙት እስከ ነጠላው ድረስ ቆንጆ ስፌት አማራጭን ተጠቅማችሁ በስድስት ሺህ ብር ይሄንን ሽፎን ማግኘት ትችላላችሁ ማለት ነው። ሜትራቸው ደግሞ ይጨምርልን ሰፋ ይላል የምትሉ ከሆነ ደግሞ ዋጋውን እንነግራችኋለን። ሜትሩ ሲጨምር ዋጋውም አብሮ ይጨምራል ማለት ነው። እንደምታዩት በዚህ ነጠላ አድርገን ሰርተነዋል ማለት ነው። በጣም ቆንጆ ሽፎን ነው። እነዚህን እና የመሳሰሉ ሽፎኖችን ኦርደር ማድረግ ከፈለጋችሁ ዋትስአፕ እና ቴሌግራም ላይ ኮንታክት አድርጉን፣ ስልካችንን እናስቀምጣለን። ይሄ የምታዩት ሽፎን ደግሞ ብሉ ከለር ለምትወዱ ከስተመሮቻችን የሚሆን አይነት ነው። ዲዛይኑ አያምርም? እዚጋ ያለው ነገር አንገቱ በአራት ማዕዘን ሻርፕ ሆኖ ይወርድና እንደምታዩት እዚጋ አራት ማዕዘን ነው። ከዛ እዚ ጋ ደግሞ ደረጃዎች ይደረጉበታል። ከዚህ ጋ እዚ ጋ ደግሞ ያለው በጣም ቆንጆ የሆነ ዲዛይን ነው ያለ። በጣም ነው የሚያምር። ባለ አንድ አስመራ አድርገን ነው የሰራ ነው። ይሄ ጨርቅ የዱባይ ስቶክ ነው የሚባለው። ስለዚህ አርባቸው ጠባብ ነው። አርበ ጠባብ ጨርቆች ናቸው። ይህንን ልብስ በአምስት ሜትር ነው እኛ እንደዚህ አድርገን የሰራ ነው። እናንተ በምትፈልጉት አይነት የሜትር አማራጮች ኦርደር ማድረግ ትችላላችሁ ማለት ነው። ስለዚህ በአምስት ሜትር ሆኖ እስከ ነጠላው ድረስ እኛ ጋር ይህንን ሽፎን በአራት ሺ ስምንት መቶ ብር ነው የምታገኙት። ይህንን በሚመስል በዝርዝር ነጠላ ነው ያው ነጠላዎችን እናንተ ኦርደር በምታደርጉ ጊዜ የፈለጋችሁትን ነጠላ ኦርደር ማድረግ ትችላላችሁ ማለት ነው። ሶ ሜትሩም ደግሞ ሲጨመር የተወሰነ ብር ያስጨምራል። ስለዚህ እናንተ በምትፈልጉት አይነት መጠን ኦርደር ማድረግ ትችላላችሁ ማለት ነው። ይህንን እና የመሳሰሉ ሽፎኖችን ኦርደር ለማድረግ ምርጫችሁን ማዛ ጥበብና ሽፎን ጋር እንድታደርጉ አድቫይስ እናደርጋለን። ስልካችንን ባዮ ላይ እናስቀምጣለን። መታችሁ ደግሞ ኦርደር ማድረግ ለምትፈልጉ ከስተመሮቻችን ቁጥር አንድ አዲስ አበባ ሾላ ገበያ ለምልሚ መርካቶ የገበያ ማዕከል ሁለተኛ ፎቅ ላይ መቶ አምስት ቁጥር እንገኛለን ጎንደር ደግሞ አራዳ ፊት ሚካኤል ቤተክርስቲያን፣ ዝቅ ብሎ መቻሌ ገበያ ማዕከል አንደኛ ፎቅ 38 ቁጥር ጋር ታገኙናላችሁ። ስለዚህ ሁለቱን ብራንቾቻችንን በመጠቀም ኦርደር ልታደርጉ አድቫይስ እናደርጋለን። ቲንክ ዩ። ይሄኛው ሽፎን ደግሞ ሎሚ ከለር ለምትወዱ ከስተመሮቻችን አማራጭ ይሆናል ብለን ያቀረብነው ሽፎን ነው። በጣም ነው የሚያምረው እንደምታዩት። ባለ አንድ አስመራ ወይንም ባለ አንድ ደረጃ አድርገን ነው የሰራነው። አርአርበ ሰፊ ሰፊና ልክ በዚህ መልኩ አድርገን ሰርተነዋል ማለት ነው። ዲዛይኑ እዚህ ደረቱ ላይ ያለው ቅድ ልክ እንደዚህ አድርገን ሰርተነዋል ማለት ነው። እጅጌው ደግሞ አጭር ሆኖ እዚህ ጋር ሰፋ ያለ ላስቲክ አለ። ላስቲኩ አይዝም ምንም እጅ ላይ የሚለው ነገር የለም የሚያመጣው ነገር የለም። ስለዚህ እጅጌ ደግሞ አጠር ያለ አማራጭ ለምትፈልጉ ከስተመሮቻችን ይሆናል ማለት ነው። እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ጨርቅ ነው። እኛ ጋር ደግሞ ቆንጆ ስፌት ታገኛላችሁ ማለት ነው። በዚህ መልኩ አድርገን ሰርተነዋል። በጣም ነው የሚያማምሩት። እነዚህን እና የመሳሰሉ ሽፎኖችን ኦርደር ለማድረግ ስልካችንን እናስቀምጣለን። ባዮ ላይ ዋትሳፕ ላይ ወይም ቴሌግራም ላይ ሀገር ውስጥ ያላችሁም ከሀገር ውጭ ያላችሁም እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ሎሚ ከለር ስለሆነ እዚህ ጋር ሎሚ ከለር የገባባት ሲምፕል የሆነች ነጠላ ተጠቅመናል ማለት ነው። እንደምታዩት በጣም ነው የሚያምረው። ነጠላውን አድርጌ ደግሞ ላሳያችሁ። ልክ በዚህ መልኩ ይሄ የመነን ነጠላ ነው። በዚህ መልኩ አድርጋችሁ መልበስ ትችላላችሁ። ይሄንን ሽፎን እኛ ጋር በአራት ሺህ ስምንት መቶ ብር ብቻ ነው የምታገኙት እስከ ነጠላ። ስለዚህ እየደወላችሁ ኦርደር አድርጉ። ይሄ የምታዩት ሽፎን ደግሞ ፐርፕል፣ ላይት ፐርፕል ከለር ጣል ጣል ያለበት ሽፎን ነው። እንደምታዩት በጣም ነው የሚያምር ስቶክ ጨርቅ ነው። በአምስት ሜትር አድርገን ነው የሰራነው ሞስትሊ ቶፕ ጨርቆች በአራት ሜትር ነው የሚሰሩት ገበያ ላይ ያሉት። ይሄኛው ግን በአምስት ሜትር የተሰራ ሽፎን ነው። በጣም ነው የሚያምረው። ምክንያቱ አንገቱ ላይ ያለው ቅርጽ በዚህ መልኩ አድርገን ሰርተነዋል። አራት ማዕዘን ተሳቢ ይባላል። ኖርማሊ አራት ማዕዘን ይሁንና እዚች ጋር ያለች ተሳቢ ስጨመርባት እንደዚህ አይነት ስትራክቸር ይሰጠዋል ማለት ነው። እዚህ ጋር ደግሞ ትንሽዬ ክፍተት አለች። ይህንን ክፍተት የማትፈልጉ ከስተመሮቻችን ማስወጣት ይቻላል። ይህንን ያዘዘችን ከስተመራችን እንዲኖረው ስለፈለገች ነው። ስለዚህ በተለያዩ አይነት የስፌት አማራጮች ኦርደር ማድረግ ትችላላችሁ ማለት ነው። እንደምታዩት በሁለት ደረጃ ወይንም በሁለት አስመራ አድርገን የሰራ ነው። ይህንን ሽፎን በጣም ነው የሚያምሮ፣ ስፍት ብሎ በጣም ቆንጆ ውበትን የሚያላብስ አይነት ሽፎን ነው። ከከለሩ ከስፌቱ፣ ከሁሉም ነገር ዲዛይኑ ጋር ቆንጆ የሆነ ሽፎን ነው ማለት ነው። እጅጌው ደግሞ ልክ እንደዚህ በኖርማል አድርገን ከዚች ጋር ትንሽዬ ጠበብ ያለች አምባር አድርገንባታል ማለት ነው። በዚህ መልኩ አድርገን ሰርተነዋል። በጣም ነው የሚያምረው፣ ቆንጆ ሽፎን ነው። ከጀርባ በኩል ደግሞ እንደምታዩት ማሰሪያ አለው። ከማሰሪያው በተጨማሪ ተቀቅ ያለ ጥቅጥቅ ፕላስቲክ አለው። ከዛ በተጨማሪ ደግሞ ዚፐር አለው። ስለዚህ ለሳይዝ ያን ያክል አያስቸግረንም ማለት ነው። ውጭ ሀገር ያላችሁ ከስተመሮቻችንም ኦርደር በምታደርጉ ጊዜ ሳይዛችሁ ያን ያክል እንትን አያስቸግረንም ማለት ነው። ምክንያቱም በዚህ ሶስቱንም አማራጮች በመጠቀም ስለምንሰራው ቀለል ያለ ይሆናል ማለት ነው። እንደምታዩት በጣም ነው የሚያምረው። ለዚህ ሽፎን ይህንን ነጠላ ተጠቅመናል። ነጠላዎችን የተለያየ አድርጌ የማሳያችሁ ለምርጫም እንዲሆናችሁ ስለፈለግኩኝ ነው። ይሄ ቆንጆ ነጠላ ነው። እንደምታዩት ስትራይፕ ነጠላ ነው። ስትራይፑ ፐርፕል ነው። ስለዚህ እዚህ ልብሱ ላይም ፐርፕል ከለር ስላለ ፐርፕሉን የመረጥኩ የመረጥኩት ለዛ ነው። እንደምታዩት በጣም ቆንጆ ነጠላ ነው። ነጠላዎችንም ለብቻ መግዛት የምትፈልጉ ከስተመሮቻችን ለብቻም ደግሞ መሸጥ ይችላሉ ማለት ነው። ሽፎኖችን ደግሞ ነጠላ የሌለውም ኦርደር ማድረግ ከፈለጋችሁ ሁሉንም ኦፕሽኖችን እኛ ጋር ማግኘት ትችላላችሁ። ስልካችንን እናስቀምጣለን፣ ደውሉልን። ዋትሳፕ ላይ ወይንም ቴሌግራም ላይ ኮንታክት አድርጉን። የምትፈልጓቸውን ልብሶች ደግሞ እስክሪንሾት እያደረጋችሁ ብትልኩልን ለመግባባት ይቀለናል ማለት ነው። አመሰግናለሁ። ብዙ አይነት ከለሮችን ኮምባይን ያደረገ ሽፎን ነው። እንደምታዩት በጣም ነው የሚያምረው። ስቶክ ጨርቅ ነው። በአራት ሜትር የተሰራ ስቶክ ጨርቅ ነው። ባለ አንድ ደረጃ ወይንም ባለ አንድ አስመራ አድርገን ነው የሰራነው ማለት ነው። ኮገበታችሁ ኮገበ ላይ ደግሞ ይሄንን ዲዛይን ደረጃ ዲዛይን ተጠቅመናል። በጣም ነው የሚያምረው። አንገቱ አራት ማዘና እንደምታዩት ልክ ዝች ጋር አራት ማዘኗ ከምታልቅበት አይነት ብቻ ነው ደረጃዋን የተጠቀምነው። ሙሉ ደረጃውንም ማድረግ ይቻላል፣ ግን እችኛዋ ብቻ ስትሆን በጣም ውበት ይኖረዋል። እጅጌው ደግሞ በአጭር እጅጌ አማራጭ ነው እንደዚህ ያቀረብንላችሁ። ትንሽዬ ላስቲክ ክርን የተጠቀምነው እዚህ ጋር ግን ምንም አይነት የመያዝ ባህሪ አይኖረውም። ጀስት ሰብሰብ ብላ ማድረግ ብቻ ነው ላስቲኳን የምንጠቀመው። አንዳንድ ከስተመሮቻችን አጠር ያለ እጅጌ ይፈልጋሉ። ለዛ አማራጭ እንዲሆን ብለና የሰራ ነው ማለት ነው። እንደተለመደው ከጀርባ በኩል ማሰሪያ አለው። ከማሰሪያው በተጨማሪ ደግሞ ዚፕና ጥቅጥቅ ላስቲክም አድርገን ሰርተነዋል ማለት ነው። ይሄ ደግሞ በጣም ለቀሚሱ ለሳይዝ እንዲመች ይረዳናል። ቢጫ ተች ስላለው ቢጫ ነጠላ ተጠቅመናል። እናንተ የምትፈልጉትን አይነት ነጠላ ስታዙ ማዘዝ ትችላላችሁ። እዚህ ጋር ሰማያዊም ከለር ስላለው አረንጓዴም ከለር ስላለው በምርጫችሁ ነጠላዎችንም መምረጥ ትችላላችሁ ማለት ነው። እዚህ እኔ ጋር ቢጫውን ከለር ብቻ ነው የተጠቀምኩት። ይሄ ምን ነጠላ ነው እዚህ ጋር የተጠቀምኩት። ዝርዝር ነጠላዎችም አሉ፣ ስትራይፕ ነጠላዎችም አሉ። ስለዚህ ኦርደር በምታደርጉ ጊዜ ነጠላ ራሳችሁ መምረጥ ትችላላችሁ ማለት ነው። ስለዚህ እንደዚህ ዝንጥ ማድረግ ማለት ከፈለጋችሁ ደውሉልን፣ ቴሌግራም ዋትስአፕ ላይ ኮንታክት አድርጉን፣ ስክሪንሾት እያደረጋችሁ ፎቶዎችን ላኩልን። ያኔ ኦርደር ለማድረግ በቀላሉ እንድንግባባ ይረዳናል ማለት ነው። ይሄ ሽፎን ደግሞ ላይት ፐርፕል ከለር ነው። አሬንጅ ያደረገው እንደምታዩት በጣም ነው የሚያምረው። እዚህ ጋር ባለ አንድ አስመራ ነው የተጠቀምነው። አስመራ ሆኖ ግን ወደ ውጭ ሳይሆን እንደምታዩት ወደ ውስጥ በኩል ነው ስፌቱ። ይሄኛው ደግሞ ለስፌት አማራጭ እንዲሆናችሁ ነው። ከዚህ በፊት ያሳየኋቸው አስመራቸው ወደ ውጭ ነበር የሚሆነው። ይሄኛው ደግሞ ወደ ውስጥ በኩል ነው ማለት ነው። አንገቱ ደግሞ ልክ በዚህ መልኩ እዚች ጋር ቀጭን ላስቲክ። ይሄ በጣም ለሽፎኑ ውበትን ይሰጠዋል። እጅጌ ረዘም ተደርገው ነው። ዝች አካባቢ ትንሽ ይህ ሰብሰብ እንዲያረጋት ትንሽ ኤላስቲክ ተጠቅመናል። ሰብሰብ ስትል ውበት ይኖራል ማለት ነው። በጣም የሚያምር ልብስ ነው። እነዚህ የህንድ ስቶኮች ናቸው። አርበ ጠባብ ናቸው። በአምስት ሜትር ነው የሚሰሩት። ይሄ በአምስት ሜትር የተሰራ ሽፎን ነው። ለምታዩት በጣም ነው የሚያምረው። ላይት ፐርፕል ከለር ስለሆነ ይህንን ነጠላ ተጠቅመናል እንደነገርኳችሁ ነጠላዎችን ለብቻው መግዛት ትችላላችሁ። ሽፎኖችን ደግሞ ያለ ነጠላ ኦርደር ማድረግ ትችላላችሁ ማለት ነው። የምትፈልጉትን ኦፕሽን እኛ ጋር ታገኛላችሁ። ይሄ የመነ ነጠላ ነው። በጣም ትልቅ የሚባል ነጠላ ሳይሆን አቨሬጅ ነጠላ ነው ለምታዩት። ጣል አድርጎ ለመልበስ ይሆናል። እነዚህን እና የመሳሰሉ ሽፎኖችን ኦርደር ማድረግ የፈለጋችሁ ስልካችንን ባዩ ላይ እናስቀምጣለን። አድራሻችን አዲስ አበባ ሾላ ገበያ ለምለም የሚርፋቶ ሁለተኛ ፎርት ለቷ አምስት ላይ እንገኛለን። ለታችሁ ኦርደር ማድረግ ልትፈልጉ ከስተመሮቻችንንም እናስተናግዳለን ማለት ነው። ኦንላይን ደግሞ ከሀገር ውጭ ያላችሁን ኦርደር ማድረግ ከፈለጋችሁ ስክሪንሾታል እያደረጋችሁ ብትስልኩልን እንግባባለን ማለት ነው። በፖስታ ቤትና በዲኤችኤል አማራጮች ያላችሁበት ድረስ እናደርሳለን። ስለተከታተላችሁ እናመሰግናለን።